የወንድ ልጅን ትኩረት ለመሳብ የሴት ልጅ ውበት ትልቅ ጥቅም አለ። ነገር ግን ያ በፍቅር እንዲወድቅና ስለ ረጅምና ደስተኛ ግንኙነት እንዲያስብ ለማድረግ በቂ አይደለም። ወንዶች ከሴቶች የሚወዳቸውን ነገሮች ለማወቅ ስትፈልጉ ከራሳቸው ከወንዶች መወቁ በጣም ጥሩ ነው። በዚህ ቪዲዮ ወንዶች ከሴቶች የሚወዷቸውን 13 አስገራሚ ነገሮች ያሳያቸዋሉ። እስከ መጨረሻው ድረስ አብራችሁ ቆዩ። ከቁጥር 10 እስከ 13 ያሉ እጅግ በጣም አስፈላጊ ናቸው። ለዚህ ቻናል አዲስ ከሆናችሁ ለተጨማሪ አስደሳች እና አስተማሪ የአማርኛ ሳይኮሎጂ ቪዲዮዎች ሰብስክራይብ እና ላይክ አድርጉ። ወደ ቪዲዮ እንግባ። አንደኛ፣ ደግነቷ ወይም መልካምነቷ። ይህ ትልቅ ጉዳይ ነው። ደግነትና መልካምነት ለረጅም ጊዜ ዘላቂ ግንኙነቶች ቁልፍ ነገሮች እንደሆኑ ይታሰባሉ። ደግነት ሰዎችን በአንድ ላይ የሚያየዝ ማስተሳሰሪያ ነው። በደግነት ስተገብሩ እና ምላሽ ስትሰጡ ስሜትን መረጋጋትን ያሳያል። ደግነት ደግነትን ይወልዳል። እናም በጣም ደስተኛ ጥንዶች ዋጋ የሚሰጡትን መግባባት እና እምነትን ያዳብራል። ሁለተኛ ተጫዋችነቱ ለወንዶች የጨዋታ ለዛ፣ መቀለድ፣ መሽኮር፣ መመና፣ ሁሉንም ነገር በቁም ነገር አለመውሰድ በጣም ማራኪ ነው። ተጫዋችና ቀለል ያሽ ስቶኝ በጣም ሳቢና ተግባቢ የሆነ ማንነትሽን ያሳያል። ሕይወት በጣም ብዙ ቁም ነገራዊ ምክንያቶችን ስለምሰጠን አልፎ አልፎ ቀለል ያደረግነውንም ማንነታችንን ማሳየት በጣም ጥሩ ሊሆን ይችላል በጣም ከባድ እና አስቸጋሪ ሁኔታዎች በአንዳንድ የጨዋታ ለዛዎች እና ቀሎች ማቅለል ይችላሉ። ስለዚህ ይህንን ባህሪ በአንድ ሰው ላይ ስናይ በጣም ማራኪ ነው። ሶስተኛ፣ ፈገግታው ወንድ ልጅ እሱ በተናገረው ነገር ወይም በቀልዱ ሴት ልጅ ስትስቅ በጣም ይወዳል። በአጠቃላይ ፈገግታ ያላቸው ሴቶች ሁልጊዜ ለወንዶች ይበልጥ ማራኪ ናቸው። አራተኛ፣ እንደሚያስፈልግና እንደሚፈልግ እንዲሰማው ማድረግ ወንዶች አጋራቸውን መጠበቅና ለአጋራቸው ማቅረብ ይፈልጋሉ። ይህ ለብዙ ወንዶች በጣም አስፈላጊ ነው። የሚወዷቸውን መንከባከብና መጠበቅ ይፈልጋሉ። አንድን ወንድ ምግሩን መጠየቅ አስፈላጊና ተፈላጊ እንደሆነ እንዲሰሙ ለማድረግ በጣም ኃይለኛ ዘዴ ነው። ሌላኛው መንገድ የእሱን እርዳታ መጠየቅ ነው። ራስሽን ትንሽ ተጋላጭ አድርግሽ እሱን ሊረዳሽ ፍቀጅለት። ከእሱ ጋር በአንድ ሀሳብ ላይ ባትስማሙ ወይም ብትጨቃጨቁ በርዕሰ ጉዳዩ ላይ ለመቆየት ሞክሪ እና ባትስማሚ እንኳን የእሱን አመለካከት አክብሪ። ይሄ የጀግና ደመነፍሱን ማነሳሳት ይባላል። አምስተኛ በራስ የመተማመን ስሜቷ። በራስ የመተማመን ስሜት ያላት ሴት ከምንም ነገር በላይ ለወንድ ልጅ ማራኪና ሳቢ ናት። በራሷ የምትተማመን ሴት በራሷ ብቁና በይዛ ውስጥ ማንኛውንም ሁኔታ ነው የመቋቋም ችሎታ አላት። በረጅሙ ጉዞ ላይ እንኳን አጋሯ በእሷ ላይ እምነት ሊጠልና ሊተማመንባት ይችላል። ስድስተኛ እውነተኛና አቀኛ መሆን ወንዶች እውነተኛ ያሉ ሴት ይፈልጋሉ። እውነተኛ ያሉ ምሹን አንቺ ወይም እሱ እንድትሆኝ ይፈልጋል ብለሽ የምታስቢውን ሰው ሳይሆን እውነተኛዋንና እና ትክክለኛዋን አንቺን ማወቅ ይፈልጋሉ። ይህ ማለት ክፍትና ተጋላጭ መሆን አለብሽ። ተጋላጭነት ሲባል ስሜትሽንና አመለካከትሽን መግለጽ ወይም ግልጽ ማድረግን ያካትታል። አንድ ሰው ውስጡን ከፍቶ እውነተኛ ማንነቱን እንድናይ ፈቅድልን፣ ከእሱ ጋር እንደተገናኘን እና እንደተቆራኘን ይሰማናል። ሰባተኛ ክፍትና ተቀባይ መሆኑን። ስለዚህ ይህን ስል በትክክል ምን ማለት ነው? ይህ ማለት እንደ ሴት በሴትነት ኃይልሽ ውስጥ ክፍት መሆኑ ለፍቅር፣ ለአድናቆት ወንድ ልጅ ላንቺ ነገሮችን እንዲያደርግ ክፍት ወይም ፈቃደኛ መሆኑ እና ይህ ወሳኝ ነጥብ፣ ምክንያቱም ብዙ ሴቶች በአሁኑ ጊዜ አንድ ወንድ እንዲያደርግላቸው ወይም መቀበልን ለማፍቀድ ይቸገራሉ። ጥገኛ ባለመሆን ላይ ከመጠን በላይ ይጨነቃሉ። በጣም ዝግ ይሆናሉ። ምክንያቱም አንድ ሰው እንዲረዳቸው መፍቀዱ ስስ ወይም ተጋላጭ እንዲሆኑ ያደርጋል። እና ብዙዎቻችሁ መጋለጥን ትፈራላችሁ። ያንን ተጋላጭነት ብቻ ሳይሆን ስስ መሆንን ወይም ሴትነትንም በአጠቃላይ ትፈሩ ይሆናል። ምክንያቱም ሴትነት ለእናንተ ድክመት ሊያመለክት ይችላል፣ እና ከዚህ በፊት የተጎዳችሁት በዚህ መንገድ ነው። ስለዚህ አሁን ያንን ግድግዳ በማገንባት በራሴ ማድረግ እችላለሁ በማለትና በማንም ሰው ላይ ላለመተማመን በመፈለግ በስሜታዊነት ራሳችሁን ከመጎዳትና ከመበሳጨት ትጠብቃለሁ ብላችሁ ታምናላችሁ። ነገር ግን በሆነቱ የበለጠ ጉዳት እያደረሳችሁ በህይወታችሁ ላይ ተጨማሪ ጭንቀትን ትጨምራላችሁ። እና የሴትነት ኃይላችሁን ከውስጣችሁ እንዲወጣት ፈቅዱ። ስምንተኛ ነፃነቷ ወይም ጥገኛ ለመሆኗ ወንዶች ከሴቶች ከሚወዷቸው ባህሪ አንዱ ነፃነታቸውን ወይም ጥገኛ አለመሆናቸው ነው። ወንዶች ችግረኛ የሆነችውን ወይም የምታፍነውን ሴት የማትማርክ ሆና ያገኟታል። አንዲት ሴት የራሷን ትርፍ ጊዜ ማሳለፊያዎችና ፍላጎቶች ስታዳብር ወንዶችን የምትማርክ ከፍተኛ ዋጋ ያላት ሴት ትሆናለች። ስለ ሕይወት ግባቸው ጉጉ እና ቀና ከሆነ ሰው ጋር መሆን ሱስ ያስይዛል። የራሷ ነገር ካላት እና ከምታዋጓት ሴት ጋር መሆኑ ነገሮች አሰልቺ እንዳይሆኑ ይከላከላል። ሕይወትን አስደሳች አድርጋ ከምትመለከት ሴት ጋር ጊዜ ማሳለፍ መግባባትንና ንግግሮችን የበለጠ አስደሳች ያደርጋቸዋል። ይህም ማለት ምናልባት የራሷን የትርፍ ጊዜ ማሳለፊያዎች ሌሎች እንደሚያዝ ያህል ቀላል ሊሆን ወይም የራስን የንግድ ሥራ ባለቤት እንደመሆን ውስብስብ ሊሆን ይችላል። በማንኛውም ሁኔታዎች ቢሆን ወንዶች በሕይወት ከሚደሰቱ እና አዳዲስ ነገሮችን ለመሞከር ፈቃደኛ ከሆኑ ሴቶች ጋር ጊዜ ማሳለፍ ይመርጣሉ። ዘጠነኛ የመስማማት ችሎትዋ ሁላችንም ትክክል ነን ብለን ብናምንም። አብዛኛውን ጊዜ መስማማት ከማይችል ሰው ጋር ግንኙነት መፍጠር ፈጽሞ የማይቻሉ። ወንዶችም ልክ እንደ ሴቶች ሁለቱም በሚሰጡበት እና በሚቀበሉበት ግንኙነት ውስጥ መሆን አለባቸው። ይህ ሁላችንም በተግባር በመለማመጥ ማሻሻል ከምንችላቸው ነገሮች ውስጥ አንዱ ነው። አስረኛ፣ አዎንታዊ ወይም ጥሩ ስብዕናዋ። በሴት ልጅ ውስጥ ሌላኛው አስደናቂ ባህሪ አዎንታዊ ስብዕና ወይም መልካም ማንነት ያለው መሆን ነው። ህይወትን በመልካም ቡኑ ስትመለከች፣ በአጠቃላይ ደስተኛና ጤናማ ሰውነሽ ሁላችንም ህይወቱን እንደ ተጠቂ ሆኖ የሚኖር ሰው እናውቃለን። አንድ ችግር በሚፈጠርበት ጊዜ ወዲያውም ያማርረ እና ጣቱን ወደ ሌላ ሰው ይቀስራል። ምን ያህል ጊዜ ይህንን ሰው ማግኘት ትፈልጋላችሁ? ምናልባት ብዙ ጊዜ አይሆን፣ ምክንያቱም አድካሚ ነው። ህይወት በራሱ ቀር ሆኖ አስቸጋሪ ነው። አሁንታዊ ወይም መልካም አመለካከት ህይወትን ማቋቋምን በጣም ቀላል ያደርጓል እና የድራማውን መጠን ይቀንሳል። ሁላችንም አሁንታዊ እና ጥሩ ስም እናወዳላችሁ ሰዎች በጣም እንሳባለን፣ ምክንያቱም ደስተኞች ያደርጉናል። አስራ አንደኛ እሱ ደስተኛ ሲሆን ማየት መፈለግ። ወንዶች በሴቶች ላይ ከሚወዳቸው ነገሮች አንዱ ሴቶች እነሱ ደስተኛ የሆኑ ማየት ሲፈልጉ ነው። ፈገግ የሚያደርጉትን እነዚያን ትናንሽ ነገሮች ማድረግ ቀኑን የሚያበሩ የጽሑፍ መልእክት መላክ ወይም ያለምንም ምክንያት የሚወደውን ምግብ ማብሰል ሊሆን ይችላል። ምንም ውድ ወይም ትልቅ ነገር መሆን የለበት። ለእሱ ያለሽን ፍቅር የሚያሳዩ ትናንሽ ድርጊቶች ብቻ በቂ ናቸው። አስራ ሁለት የእሱ አነቃቂ ወይም አነሳሽ መሆን። ሁልጊዜ ከጎኑ እንዲሆን የሚፈልገው ሰው ቢኖር አንቺ ነሽ። ከጎኑ ስትሆኝና እንዲሳካለት ስትደግፊው በጣም ይደሰታል። እሱን እንድታበረታችሁና ግቦቹን እንዲያሳካ እንድትረጅ ይፈልጋል። ለእሱ አስፈላጊ የሆነ ነገር ሲኖሩ ስለ ጉዳዩ ሊነግሽ ይፈልጋል። ይህ ሁለቱም ወንዶች የመሆኑ ሴቶች በአጋራቸው ውስጥ የሚሹትና የሚያደንቁት ነገር ነው። አጋራችን ትልቁ ደጋፊያችንና መተማመኛችን እንዲሆን እንፈልጋለን። አስራ ሦስተኛ ሴትነቷ ሴት ልጅ ከወንድ ልጅ ወንድነቱን እንደምታደንቅ ሁሉ ወንድም ከሴት ልጅ ሴትነቷን ያደንቃል። በሴትነቷ ምቹ የሆነች ሴት በራሷ በማንነቷ እና በሰውነቷ ምቹ ሁና የተረጋጋች ነች። ለወንዶች በጣም ማራኪ እና አማላይ ነች። ይህ ከድክመት ወይም ስትረስ ከመሆን ጋር ምንም ግንኙነት እንደሌለው አስታውሱ። ሴቶች ማራኪ የመሆን ስሜት ሲሰማቸው የሚስብ አመለካከት እና በራስ የመተማመን ሁኔታ አላቸው። በሴትነት ምቹ መሆን በዙሪያችሁ ላሉ ሌሎች ሰዎች ስሜታዊ እና ወዳጃዊ ጎናችሁን ማሳየትን ያካትታል። እያንዳንዳችን ብዙ አይነት ስብዕና አለን እና የመውደድና የማሰብን ጎናችንን ስናሳይ ከፍ ያለ ዋጋ አንድ ወንድ ሴት ልጅ እንዲወድ የሚያደርገው ምንድን ነው? ወንዶች ከሴቶች የሚወዱት ባህል። ሴቶች ራሳቸውን ከፍ ባለ ደረጃ ሲይዙ አንድ ጥሩ ወንድ እሷ እንደ ሰው የሚያ ልዩ እንደሆነች ይረዳል። እናእሷን እና እሷን ያደንቃታል። በዚህ መንገድ በረጅም ጊዜ ጤናማ ግንኙነት የምታገኘው ለአንቺ አስፈላጊ የሆኑ ሴቶችን ገደቦችንና ደረጃዎችን መገንባት አለብሽ። ይህ ለእሱ ዋጋሽን እንደምታውቂና እሱን የሚያደንቅ አጋር እንደምትፈልጊ ወዲያውኑ እንዲያውቅ ያስችለዋል። ይህ ለወደፊቱ ግንኙነቶች ጠንካራ መሰረትን ለመገንባት ይረዳል። ወንዶች ከሴቶች በጣም ማራኪ ሆነው የሚያገኙት ወይም የሚማርካቸው ነገር ምንድን ነው? ወንዶች ስለሚወዷት ሴት መጀመሪያ የሚያስተውሉት ነገሮች ከሰው ወደ ሰው ይለያያሉ። ምናልባት ሳቋና ፈገግታዋ ሊሆን ይችላል ወይም ቁመናዋን ወይም ማንነቷን ሊሆን ይችላል። በእውነታው አብዛኛው ጊዜ በርካታ ምክንያቶች ጥምረት ነው የአንዱ ብቻ አይደለም። ለዚህ ነው በስልክ ወይም ከማህበራዊ ድረገጾች ይልቅ በአካል መገናኘት ስለዚህ ሰው የተሻለ እይታ እንዲኖራቸው እስካሁን የጠቀስናቸው ነገሮች ሁሉ ወንዶች ከሴቶች የሚማርካቸው ባህሪያት ናቸው። መልኩ ወይም ገጽታ ከአጠቃላይ ምስል ትንሽ ክፍል ብቻ ነው። አስታውሱ ደስተኛ መሆን ለእናንተ በጣም ማራኪና ሳቢ ለመሆን በጣም ጥሩ መንገድ ነው። ወንድ ልጅ ሴት ልጅ ሲወድ ምን ያስባል? ወንዶች ወደ ሴት ልጅ ሲሳቡ በተለያዩ ሁኔታዎች ውስጥ እሷን ማሰብ ይጀምራሉ። ሴቶች ስለ ወንድ ልጅ በሚያስቡበት ተመሳሳይ መንገድ ወንዶችም ስለ ሴት ልጅ ያስባሉ። አንዴ ፍላጎት እንዳላቸው ካመኑ በኋላ መንገዳቸውን ለመቆረጥ እና ንግግር ለመጀመር እድሎችን ይፈልጋሉ። ከወደደች በስተ መጨረሻ ስለ አንቺ የበለጠ ማወቅን ዓላማ በማድረግ አንቺን ለፍቅር ቀጠሮ ለመጠየቅ እድሎችን ይፈልጋል። ወንዶች ከሴቶች ጋር ተመሳሳይ ናቸው። አንድ ሴት ሲወዱ ስለ እሷ ማሰብ ማቆም አይችሉም። በዚህ ቪዲዮ ብዙ እንደተማራችሁ ተስፋ አደርጋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክና እና ሰብስክራይብ ማድረጋችሁን እንዳትረሱ። የበለጠ ለማወቅ በዚህ ቻናል ውስጥ የሚገኙትን ዩቲዩብ ቪዲዮዎችን ይመልከቱ። ስለ ተከታተላችሁ እኔ አመሰግናለሁ። ሰላም ቆዩልኝ።